ሰላም ጤና ይስጥልኝ፣ ውድ የብስራት የዩቲዩብ ተከታታዮቻችን እንደምን አላችሁ? የብስራት የመረጃ ሰዓታችን እንሆ ተጀምሯል። ኤደን ሽመለስ መረጃዎችን እየነገርኳችሁ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። ያለ አግባብ የዋጋ ጭማሪ ባደረጉ 54 የንግድ ድርጅቶች ላይ አስተዳደራዊ እርምጃ ተወሰደ። ሀገራዊ የደሞዝ ጭማሪውን ምክንያት በማድረግ በሰቆጣ ከተማ አስተዳደር ያለ ምክንያት የዋጋ ጭማሪ ባደረጉ 54 የንግድ ድርጅቶች ላይ አስተዳደራዊ እርምጃ መወሰዱን የሰቆጣ የከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት አስታውቋል። የሰቆጣ ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ ሙላት አመረ እንደገለጹት በተለያዩ ጊዜያት ለንግዱ ማህበረሰብ ግንዛቤ እየተፈጠረ የቆየ ቢሆንም ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ ተከትሎ አንዳንድ ህገወጥ ነገዶች ያለምንም ምክንያት በተለያዩ የኢንዱስትሪ ምርቶች ላይ ዋጋ እየጨመሩ መሆኑን መሆኑን የንግድ ጽህፈት ቤቱ ባደረገው ድንገተኛ የገበያ አሰሳ ማረጋገጥ ተችሏል። በፋብሪካ ምርቶች እንደ ዘይት፣ ስኳር፣ የሳሙናና የዕለት ተዕለት መሰረታዊ ፍጆቶች ምርቶች ጥረት እንዳለ አድርገው በማስወራት ምርት የሚያሸሹ ያለደረሰኝ የሚሸጡና የዋጋ ጭማሪ እያደረጉ ያሉ የሚያስመስሉ ነጋዴዎች እንዳሉም የጽህፈት ቤቱ ኃላፊው ገልጿል። ከጸጥታ አካላት ጋር በመቀናጀት በተደረገው የገበያ አሰሳ ከ196 ድርጅቶች በላይ ድንገተኛ ምልከታ በመደረጉ የገለጹት አቶ ሙላት ጉብኝቱ ከተደረገባቸው የንግድ ድርጅቶች መካከል የዋጋ ጭማሪ ያደረጉ ያለ ንግድ ፍቃድ እየነገዱና ያለ ደረሰኝ ሲሸጡ የተገኙ ሀምሳ አራት የንግድ ድርጅቶች ታሽገዋል ብለዋል። በመንግስት በኩል ምንም አይነት የምርት አቅርቦት ችግር እንደሌለና በአስመጪዎች በኩል ምንም አይነት የዋጋ ጭማሪ እንደሌለ የገለጹት ኃላፊው ያለ ምንም ምክንያት መንግስት ሰራተኛው ደሞዝ ተጨምሮለታል በሚል ሰበብ ያልተገባ ትርፍ ለማግኘት ዋጋ የጨመሩ ቸርቻሪ ነጋዴዎች መሆናቸውንም አስገንዝቧል። ህገወጥነትና የዋጋ ንረቱን በዘላቂነት ለመከላከል የንግድ ግብረ ኃይል ቁጥጥር መጠናከር እንዳለበት በማንሳት ማህበረሰቡ ተረጋግቶ እንዲሸምትም አሳስበዋል። በህገ ወጥ የንግድ እንቅስቃሴ ምክንያት ድርጅታቸው የታሸገባቸው ነጋዴዎችም እንደየጥፋታቸው በማየት በንግድ አዋጁ መሰረት የተለያዩ ቅጣቶችን የሚቀጡ መሆኑን ጠቅሰው ከባድ ጥፋት ያለባቸው ነጋዴዎችም ንግድ ፍቃዳቸውን በመሰረዝ ከንግድ መረቡ እስከ ማገድ ድረስ እርምጃ ይወሰዳል መባሉን የሰብል አበበ መረጃ ያመላክታል። ከድብቅ ፍቅረኛዋ ጋር በመተባበር ህጋዊ ባሏን በስለት አንገቱን በመቁረጥ ገድለው አስከሬኑ መጸዳጃ ቤት ውስጥ የከተቱት ግለሰቦች በእድሜ ልክ እስራት ተቀጡ። በምዕራብ አርሲ ዞን ነሰቦ ወረዳ ልዩ ቦታው አዳማ የተባለ አካባቢ ደሳለኝ ቀንደባና ስኳሬ አልዬ የተባሉ ጥንዶች በትዳር ለበርካታ አመታት እንደኖሩና ና ልጆችን ማፍራት ችሏል። ጥንዶቹ ተወያይተው በጋራ በወሰኑት መሰረት በሚስት ስኳሪ አልዬ ፈቃደኝነት ባለ ደሳለኝ ቀንደላ ሁለተኛ ሚስት እንዳገባ ፍቃድ አግኝቶ እንደነበር የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ከድርጅቦ ለብስራት ሬዲዮ ተናግረዋል። በዚህም ደሳለኝ ቀንደላ ከአዲሷ የትዳር አጋሩ ጋር የተሻለና ና ኢኮኖሚም ደህና ገቢ እያገኘ ሲመጣ በእኔ መልካም ፈቃድ ነው እና ሌላ ሴት ያገባኸው፣ ይህን አድርግ ይህንን አምጣ እያለች እንደምታስቸግረው በተገኘው ማስረጃ ተረጋግጧል። በዚህም አንድ ኩንታል ቡና መሸጡን ተከትሎ ለእኔም ሆነ ለልጅህ ልብስ ያስፈልገናል በማለት ጥያቄ ብታቀርብም ባል ሌላ ሕይወት በመጀመሩ ለጥያቄ ተገቢ መልስ ስላልሰጣት በመካከላቸው ግጭት ተፈጥሯል። ይህ በእንዲህ እንዳለ ሚስት ከህግ ከተሰወረ አንድ ግለሰብ ጋር የፍቅር ግንኙነት መጀመሯን የሚናገሩ ዋና ኢንስፔክተር ከድርጅበው ወደ ተከሳሹ ሱካሪ አልዩ ሕይወት የገባው ሰው ግን የተለያዩ ምክሮችን በመለገስ ወደ ሌላ አቅጣጫ እንዳታ ምርመራ ማድረጉን ገልጿል። ይህ ግለሰብ ህጋዊ መንገድ ስዳራቸው ከባለቤቷ ጋር አለመፍረሱን አስታኮ ባሏን ብታስወግድ እሷ የንብረት ተካፋይ እንደምትሆን በማሳመን ድርጊቱን ለመፈጸም አመቺ ጊዜ ሲጠባበቁ ነበር። በዚህም ጥር 21 ቀን 2017 ዓም ሁለተኛ ሚስቱ በአጋጣሚ በሌለችበት አቅደው ተዘጋጅተው ለሊት አስር ሰዓት ላይ ሱኳሪ አልዩ ና ለጊዜ የተሰወረው ግብር አበሯ ጋር በመሆን በእንቅልፍ ላይ ያለው ደሳለኝን በስለት ቢሏ አንገቱን በመቁረጥ ደሞን በጥንቃቄ ቤት ውስጥ እንዳይፈስ በማድረግ አስከሬኑ ሽንት ቤት ውስጥ እንደከተቱ ተረጋግጧል። ከአራት ቀን ቆይታ በኋላ ጥር 25 ቀን 2017 ዓ ም የደሳለኝ መስወርን ተከትሎ አዲሷ ባለቤቱ ና የአካባቢ ነዋሪዎች ለፖሊስ ባደረጉት ጥቆማ መሰረት የተዘጋው ቤት ተከፍቶ ሲፈተሽ የደሳለኝ ላኝ አስከሬን ከመጸዳጃ ቤት በመውጣት ፖሊስ በጥንቃቄ ለምርመራ ወደ ሆስፒታል መላኩን ገልጸዋል። ፖሊስ ስኳሪ አሊዩን በቁጥጥር ስር አውሎ የምርመራውን ሲያጣራ የወንጀል ድርጊቱ ከተባባሪዋ ጋር መፈጸሟን በመናገር ድርጊቱንም ለምን ለመፈጸም እንደቻለችም ለፖሊስ ታስረዳለች። ፖሊስም የምርመራ መዝገቡን በአስክሬን የምርመራ ውጤትና በተለያዩ ማስረጃዎች በማጠናከር በከባድ የሰው መግደል ወንጀል ክስ መስርቷል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ጥቅምት 21 ቀን 2018 ዓ ምት በዋለው ችሎት ተከሳሽ ስኳሪያ አልዩ ና ለጊዜው ያልተያዘው ተባባሪዋ ሰውን ለመግደል አስበው አቅደው ና ተዘጋጅተው በስለት ቢላ በጭካኔ በተሞላበት መንገድ ሰው መግደላቸው እጅግ ጨካኝ ነውረኛ ና አደገኛ መሆናቸውን በማረጋገጡ በእድሜ ልክ እስራት እንዲቀጡ መወሰኑን የምሕረት ታደሰ መረጃ ያመላክታል። በናይጄሪያ ክርስቲያኖች ላይ የጅምላ ጥቃት እየተፈጸመ ነው፣ ወታደራዊ እርምጃ እንወስዳለን ሲሉ ትራምፕ ተናገሩ። ክርስቲያኖች ተለይተው ጥቃት አልደረሰባቸውም ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በምዕራባዊ አፍሪካዊቷ ሀገር በክርስቲያኖች ላይ እየደረሰ ያለው ጥቃት ስደት ነው በማለትም ገልጿል። ናይጄሪያ በበኩሏ የታጠቁ ቡድኖችን ለመዋጋት የአሜሪካን እርዳታ እንደምትቀበልም ተናግራለች። በናይጄሪያ የሚገኙ ባለስልጣናት ና ባለሙያዎቹ ትራምፕ በክርስቲያኖች ላይ የጅምላ ግድያ እየተፈጸመ ነው ማለታቸውን አስተባብሏል። ቦኮ ሃራም ና ከአልቃኢዳ ጋር ግንኙነት ያላቸው ቡድኖች በአፍሪካ ህዝብ ብዛት ቀዳሚ በሆነችው ሀገር የሁሉም እምነት ተከታዮች ላይ ያነጣጠሩ ጥቃቶችን እየፈ የሚፈጸሙ መሆናቸውን አስታውቋል። ነገር ግን ትራምፕ ፈጣን ወታደራዊ እርምጃ ለመውሰድ ዝግጅት እንዲደረግ መመሪያ ሰጥተዋል። ትራምፕ እሁድ እለት በናይጄሪያ የተለያዩ ወታደራዊ አማራጮችን ለመውሰድ እያጤኑ መሆኑን መናገራቸው ስጋቱን በጥፍ ጨምሯል። ትራምፕ በናይጄሪያ ምድር ላይ ያሉ የአሜሪካ ወታደሮችን ወይም የአየር ጥቃት ይጠቀሙ እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ብዙ ነገር ሊሆን ይችላል፣ ብዙ ነገሮችን እገምታለሁ ብለዋል። አክለውም ክርስቲያኖች እየተገደዱ ነው፣ ይህ እንዲሆን አንፈቅድም ሲሉ ተናግሯል። ከሁለት መቶ ሚሊዮን በላይ ህዝብ መኖሪያ የሆነችው ናይጄሪያ ኢትዮጵያ፣ በቦኮ ሐራም ጥቃት የተነሳ ባለፉት አስራ አምስት አመታት ሰለባ ሆናለች። የናይጄሪያ ውጭ ጉዳይ ሚኒስተር ቃል አቀባይ ኪሚ ኢቢ ኢሞሞ ቲሚ ኢቢያንፋ እሁድ ለተላል አልጀዚራ ጋር ባደረጉት ቃለምልልስ ትራምፕ በክርስቲያኖች ላይ የጅምላ ግድያ እየተፈጸመ ነው ሲሉ መናገራቸውን ሐሰት ነው ሲሉ አስተባብለዋል። በምናልፍበትም የጸጥታ ሁኔታ አንኮረም፣ ነገር ግን ክርስቲያኖች ላይ ብቻ የተነጣጠሩ ናቸው መባሉ እውነት አይደለም። በናይጄሪያ የክርስቲያን የዘር ማጥፋት የለም ሲሉ ተደምጠዋል። የታንዛኒያ ፕሬዝዳንት በሁከትና ብጥብጥ የታጀበው ምርጫ አሸንፍ ያለው ሲሉ ቃለ መሀላቸውን ፈጸሙ። የታንዛኒያ ፕሬዚዳንት ሳሚያ ሱሉሁ ሀሰን በሁከትና ብጥብጥ የታጀበውና ተቃዋሚዎች የይስሙላ በሚል ውድቅ የተደረገው ምርጫ አሸንፌያለሁ በማለት ለሁለተኛ ጊዜ ቃለ መሀላ ፈጽሟል። የቃለ መሀላ ስነስርዓቱ በታንዛኒያ ዋና ከተማ ዶዶማ በሚገኘው ወታደራዊ ሰልፍ ተካሂዷል። ስነስርዓቱም ለህዝብ ዝግ ቢሆንም በመንግስት የሚተዳደረው ቲቢሲ በቀጥታ ስርጭት አስተላልፎታል። ሳሚያ ቅዳሜ እለት ዘጠና ስምንት በመቶ የአመራጮችን ድምጽ በማግኘት አሸናፊ ሆነው ተመርጧል ሲል የሀገሪቱ የምርጫ ኮሚሽን አስታውቋል። አለም አቀፍ ታዛቢዎች የምርጫውን ግልጽነትን ያስከተለውን ሁከት ስጋት በማንሳት በመቶች የሚቆጠሩ ሰዎች መሞታቸውንና መቁሰላቸውን መረጃ አውጥተዋል። ባለስልጣናቱ የአመፁን መጠን ለማሳነስ ሞክረዋል። ከምርጫው ዕለት ጀምሮ በሀገር አቀፍ ደረጃ የኢንተርኔት አገልግሎት በመዘጋቱ ከሀገሪቱ መረጃ ማግኘትም ሆነ የሟቾች ቁጥር ማረጋገጥ አስቸጋሪ ሆኖ ቆይቷል። ሳሚያ በድል ንግግሯ ምርጫቸው ነፃና ዴሞክራሲያዊ ነው ስትል በመናገር የተቃዋሚ ሰልፈኞቹን ሀገር የማይወዱ በማለት ገልጻለች። የተቃዋሚ መሪዎችና አክቲቪስቶች ከጸጥታ ሀይሎች ጋር በተፈጠረ ግጭት በመቶች የሚቆጠሩ ተገድሏልም ተብሏል። የተቃዋሚ ዲማ ፓርቲ ለኤኤፍፒ የዜና ወኪል እንደገለጸው እስከ ቅዳሜ ድረስ ከ ስምንት መቶ ያላነሱ ሰዎች ሞት መመዝገቡን አስታውቋል። የታንዛኒያ የዲፕሎማቲክ ምንጮች ደግሞ ቢያንስ አምስት መቶ ሰዎች መሞታቸውን የሚያረጋግጥ ተጨባጭ ማስረጃ አለ ብለዋል። ተመልካቾቻችን፣ በእኔ በኩል የነበሩት የሀገር ውስጥና የውጭ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።